በዛን ጊዜ የሴት ሹማምንቶች ከስንት አንድ በነበሩበት በዛን ዘመን እሳቸው ሹም ሆነው የአርሲ ጠቅላይ ግዛትን አስተዳድረዋል። አርበኛም ጦረኛም ሆነው ሀገራቸውን ከጠላት እጅ ታድገዋል። ለነገ ሀገር ተረካቢ ትውልድ ጻፋንታ በማሰብ ትምህርት ቤት በስማቸው ከፍተዋል። እኚህ ብዙ ሰርተው ብዙ ካልተዘመረላቸው ቀደምት እናቶቻችን መካከል አንዷ የሆኑት ክብርት ወይዘሮ ቀለመወርቅ ጥሩነህ ናቸው። እኛም ይህን በማሰብ ልንዘክራቸው ወደድን። የክብርት ወይዘሮ ቀለመወርቅ ጥሩነህ አጭር ሕይወት ታሪክ ከብዙ በጥቂቱ እንካችሁ ብለናል። አብራችሁ እንድትቆዩ ከወዲሁ ጋበዝን። ክብርት ወይዘሮ ቀለመወርቅ ጥሩነህ በ1882 ዓ.ም ጥር 21 ቀን ከአባታቸው ከጥሩነህ ወርቅነህና ከእናታቸው ከወይዘሮ ሰራዊት ተሰማ ወሎ ጠቅላይ ግዛት ደሴ ከተማ ለህስሙ ሸዋበር በሚባል ቦታ ተወለዱ። ካክስታቸው ጋር በንጉስ ሚካኤል ቤተ መንግስት የቤተ ክህነት ትምህርት እየተማሩ አደጉ። 16 ዓመት ሲሆናቸው ለእጁ ባላባት ራሳሪ ልጅ ለቀኛዝማች ጓንጉላሊ ተዳሩ። በ1922 ዓ.ም ተመረተ ሁለተኛ ባላቸውን ዳማም ደሚካኤል ኃይለ ስላሴን በስጋ ወደማ ገቡ። ክብርት ወይዘሮ ቀለመወርቅ ጥሩነህ ሀገራችን በጠላት ስትወረር የአርሲ ጠቅላይ ግዛትን ያስተዳድሩ ነበር። ባለቤታቸው ወደ ጦር ግንባር ሲዘምቱ እሳቸው ቀሪውን የሀገሪውን ጦር ለጦርነት ያዘጋጁ ነበር። በመጀመሪያ በአርሲ ጠቅላይ ግዛት ላይ የመሸገውን የጠላት ጦር ድል በመምታት አድናቆትን አገኙ። በዚህ የተበሳጨው የጠላት ጦር ገደብ በሚባለው ቦታ በአውሮፕላን የቦምብ ናዳ አወረደባቸው። የያዛችሁት መንገድ አያዋጣችሁም እጃችሁን ስጡ እያለ ዛቻና ማስፈራራት አደረገባቸው። እሳቸው ግን አልተበገሩለትም። በሲዳሞም አደጋ ለመጣል የመጣውን በሰውና በመሳሪያ ኃይል የሚበልጠውን ጦር ድል በማድረግ ለፈጣሪያቸው ምስጋና አቀረቡ። የጠላት ኃይል የበረታ ስለመጣ ከልዑል ራስ ምሩ ጦር ጋር ለመቀላቀል ጉዞ ወደ ወሳና አደረጉ። ነገር ግን የራስ ምሩ ጦር መበተኑን ስለሰሙ ጉዞ ወደ ኮሎ አደረጉ። የሀገሪቱን ሁኔታ ከደጃዝማች መርዕድ በየነ ጋር ይወያዩ ነበር። ከዚያም የኦሞን ወንዝ ተሻግረው በጎፋ በገለባ አድርገው የእንግሊዝ ቀኝ ግዛት ወደ ነበረችው ኬንያ ገቡ። ባለቤታቸው ከንጉሰ ነገስቱ ጋር ኢየሩሳሌም መግባታቸውን አረጋገጡ። ነሐሴ 12 ቀን 1929 ዓ.ም ምረት ወደ ኢየሩሳሌም ሄዱና ከእሳቸው በፊት ከተሰደዱት ጋር ተቀላቅለው አራቱን አመት በጾምና በጸሎት አሳለፉ። አገራቸው ነጻ ስትሆን ጥቅምት 5 ቀን 1935 ዓ.ም ምረት ወደ ሀገራቸው በደስታ ተመለሱ። ወይዘሮዋ ለፈጸሙት የአንድ ዓመት የአርበኝነት ተጋድሮ ባለ አንድ ዘንባባ ኒሻን፣ ሌሎችም ልዩ ልዩ ኒሻኖችና የሴቶች የራስ ወርቅ ከንጉሠ ነገሥቱ እጅ ተሸልመዋል። ወይዘሮዋ ደስታን በደስታነቱ መከራውንም እንደ መከራነቱ በትዕግስት ተቀብለዋል። አባትና እናት የሌላቸው ህጻናትን በማስተማር ጧሪ የሌላቸውን በመደገፍ ዶዎችን በመርዳት በጠቅላላው ለበጎ ነገር ቀዳሚ በመሆን ህይወታቸውን አሳልፈዋል። ከብዙ መረጃዎች አንዱ ይሄ በስማቸው የሚጠራው ወይዘሮ ቀለመወርቅ ጥሩነህ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ ልጅ ሳይኖራቸው የብዙ ሺህ ልጆች እናት ለመሆን በቅተዋል። ክብርት ወይዘሮ ቀለመወርቅ ጥሩነህ ለሰው ልጅ በተሰጠው ህግ መሠረት ተራቸው ደርሶ በ72 ዓመታቸው ሐምሌ አራት ቀን ዓመተ ምህረት ከዚህ ዓለም በሞት ተለይተው ንጉስና ንጉሳውያን ቤተሰቦች በተገኙበት በአርበኞች መካነ መቃብር በመንበረ ጸባዖት ቅድስት ስላሴ ቤተክርስቲያን የዘላለም እረፍት አደረጉ። ሰዎች ከተወሰነ ጊዜ በኋላ ያልፋሉ፣ መልካም ስራ ግን ምን ጊዜም ከመቃብር በላይ ሆኖ ይኖራል። ታሪክም ሊረሳው አይችልም። አደጋዊ ገብረ ኢየሱስ ወሰናይት 1999 ዓ.ም አዲስ አበባ